ጊዜ እና ትኩረት መስጠት አለመቻል አብዛኞቻችን ጋር ያለ ችግር ነው። ታዲያ እንደዚህ አይነት ተግዳሮቶች ደግሞ በጥንዶች መሀል መሳቀቅ እና ከዚያም አልፎ ደግሞ ተስፋ መቁረጥ እንዲሰማቸው ሊያደርጋቸው ይችላል። ከዚሁም ጋር ተያይዞ ታዲያ ሌሎች አማራጮችን እንዲመለከቱ ሊያስገድዳቸው ይችላል። ስለዚህ ልቡ ውስጥ ያለሽው ብቸኛ ሴት እንዳልሆንሽ የሚጠቁሙ ወይም ደግሞ ወንዱ ልጅ ልቡ መሸፈቱን የምታውቂባቸው ነገሮች አሁን የምንመለከት ይሆናል። በያላችሁበት ሁሉ ሰላም፣ ጤና፣ ፍቅር ለእናንተ የሆኑ ውድ ቤተሰቦቼ እንደምን ቆይታችኋል? እንደምን ከርማቸዋል ዛሬም በአዲስ ትምህርታዊ ርዕስ ተመልሰን መጥተናል። የዛሬው መልእክታችን ከመቀጠላችን በፊት ወይም ቪዲዮ ላይክ በማድረግ ቻናላችንን ደግሞ ሰብስክራይብ በማድረግ እንድትጀምሩት ከወዲሁ ጋብዛችኋለሁ። መልካም ቆይታ በተለይ በዚህ ዘመን ተሯሩ ጠውጥ አስቸጋሪ እየሆነ መጥቷል። አይደለም ሁላችንም የምንስማማበት ጉዳይ ስለሆነ ታዲያ እዚሁም ጋር ተያይቶ ደግሞ የሚነሳው በተለይ የፍቅር አጋርሽ ሌሎች ሴቶችን አይቶ ቢያደንቅ ችግር እንደሌለው ይታወቃል። ነገር ግን ችግር የሚያመጣው እርሱ የሚያያቸው እይታዎች ወይም ደግሞ እርሱ የሚሰነዝራቸው አድናቆት ከፍ እያለ ሲመጣ ወይም ደግሞ ወደ አላስፈላጊ ቅርርቦች መፍጠር ሲመጣ፣ መስመር እየሳተ ሲመጣ በመሀከላቸው ያለውን የፍቅርን ግንኙነት ማሻከር ይጀምራል ማለት ነው። ስለዚህ አሁን ከአንቺ ጋር ያለው ሌሎች ሴቶችን ከአድናቆት በዘለለ የሆነ የምታይበት ምልክቶችን አሁን የምንዘረዝራቸው ምልክቶች የምታይበት ከሆነ እነዚህ በልቡ ውስጥ ያለሽው አንቺ ብቻ እንዳልሆንሽ የሚጠቁሙ ነገሮች ናቸው። ልብ በይ እነዚህን ነገር ብቻ አይተሽ ደግሞ ያልሆን አይነት ውሳኔ ውስጥም ደግሞ እንድት ገቢ አይደለም፣ የሚጠቁሙ ምልክቶች መሆናቸው በዚሁ አጋጣሚ ላስገነዘብሽ እፈልጋለሁ። ልብሽን ጎድቶሽ አሳዝኖሽ አንቺ ለእርሱ ብለሽ ከሰው ከቤት ሰዎችሽ ከጓደኞችሽ ተለይተሽ ከሱ ጋር አይገነዘብ ወደ ሌላ አይኑ ሲከጅል ልብሽ አዝኖ ተሳውም በኋላ እንዳትሸወጂ እነዘረብሽ ወንድ የምታይበት ከሆነ ከኋላው የሆኑ ነገሮች እየተከሰቱ ናቸው፣ ወይም ደግሞ ሌላ ምዕራፍ እየጀመረ መሆኑ በጥንቃቄ መገንዘብ ይኖርብሻል ማለት ነው። ታዲያ የመጀመሪያ ብቻ ያሉ የሚነግረን ነገር የፍቅር አጋሪሽ ከሆነ ጊዜ በኋላ ስለሆነች ሴት ማውራት ይጀምራል። ስለስራ ባልደረባ ሊሆን ይችላል። መንገድ ላይ ስለተዋወቃት ሴት ሊሆን ይችላል። እነርሱ ሰፈር ውስጥ ስላለችው ሴት ሊሆን ይችላል እና ስለ ሌሎች ሰዎች የጊዜው ወይም ስለ ሴቶች በየጊዜው ያወራሻል። እዚህ በተለይ አንዷን ነጠል አድርጎ አውጥቶ ሁሌ በቀስ ስሟን ሳ